በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። ለእመቤታችን ለቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም የልደት በዓል ለግንቦት አንድ ቀን ዜማ እንኳን አደረሰን አደረሳችሁ። አሐቲ ይእቲ ለእማ ለእናቷ አንዲት ናት። ወኅሪት ይእቲ ለእንተ ተወለደታ ለወለደቻትም የተመረጠች ናት። መሐሌ መሐሌ ስድስት ዘጠኝ ላይ የምናገኘው ኃይለ ቃል ነው። በዚህ ቃል የእመቤታችንን ልደቷን በተመለከተ አጠር መጠን ያለ አገልግሎት እንማማራለን እግዚአብሔር አምላክ ሁላችንንም እንዲያስተምረን መልካም ፈቃድ ይሆንልን ምክንያቱም የሚናገረውም የሚያዳምጠውም የሚያስተምረውም የሚማረውም ሁለቱም መምህር ነው አስተማሪ እግዚአብሔር ስለሆነ ማለት ነው እኔንም እናንተንም ስለ ድንግል ማርያም ንጽህና ቅዱስና እንዲያስተምረን መልካም ፈቃድ ይሆንልን አሐቲ ይእቲ ይላል አንዲት ናት ለማን ለእናቷ እናቷ ማን ናት ለሔዋን ማለት ነው ቸው አጠር መጠን አድርገን ነው የምንገጠው። አናጸፋውም ለሔዋን አንዲት ናት ይላል። ይቀጥልና ወሪት ይት የለን ተወለደታ ለወለደቻት ለማን ለሐና የተመረጠች ናት አለ የተመረጠች ናት። ምክንያቱም መመረጥ ከዚያ የተሰጠች ናት ማለት ነው። በሌላ መልኩ ደግሞ በዕንባ እና በሐዘን በልቅሶ ከብዙ ድካም በኋላ የተገኘች ናት። ከብዙ ዕንባ ከብዙ ድካም ከብዙ ልመና በኋላ የተገኘች የስለት ልጅ ናትና ለሔዋን አንዲት ናት ነው ለሃና ደግሞ የተመረጠች ናት ነው። አሁን ይሄ መጽሐፍ ቅዱስ ላይ ስንመለከት ሳራ በጣም ብዙ ጊዜ አለቀሰች ልጅ ባለማግኘቷ ማለት ነው። መጨረሻ ግን የወለደችው ይስቅ የመድኃኒ ዓለም ምን ሆኖ ተገኘ? የእሱ አምሳል ሆኖ ተገኘ። አዎ ይስቅ ማለት ነው። ይልቁንም ደግሞ ታዛዥ፣ ቅን የመድኃኒ ዓለም ባህር የሚገልጥ አብርሃም ልትሰዋ ነው ሲለው፣ እሽ የሚሰዋበትን ሰይፍ ተሸክሞ ቢላ ተሸክሞ ወደ ተራራይ ወጣ። ልጅ መልካም ልጅ ወለደች ማለት ነው። ሌላው ደግሞ ራይን ስንመለከት ከብዙ እንባ ከብዙ ሀዘን እንደውም አንድ እዚህ ትዝ ይለኛል። ምንድነው ያለችው? ያይቆባ አለችው፣ አብየት አላት። ልጅ ሰጠኝ እንደው ስጠኝ ካልሰጠኝ ግን እሞትባለሁ ብላለሁ ብላል ነው። ያያችሁ በብሉ ኪዳን ልጅ አለማግኘት ምን ያክል ተጽዕኖ እንደነበረው ማለት ነው። ስለዚህ ከብዙ ችግር በኋላ ማንን ወለደ? ዮሴፍ። ዮሴፍም የክርስቶስ አምሳም ነው። ዘምስለ ዮሴፍ ተሰይጣ አይደለም? አዎ ስለዚህ ከዮሴፍ ጋር ክርስቶስ እግዚአብሔር አብሮ ተሽጧል እያለ ነው የሚያምር ለዮሴፍ የተመዘነው ሰላሳ ለመድኃኒዓለም ተመዝኗል ማለት ነው። ከብዙ መከራ በኋላ ራሔል ያገኘችው ዮሴፍ አዎ የክርስቶስን የሚገልጥ የክርስቶስ ምሳሌ ሆኖ ተገኝቷል ማለት ነው። ሌላም የምናየው ደግሞ እዚህ ጋር ደግሞ አሁን ለምሳሌ ኤልሳቤጥን እንመልከታት። ኤልሳቤጥ ከብዙ ነቀፌታ ከብዙ መከራ በኋላ የወለደችው ዮሐንስ፣ የብሉይ ኪዳን መሸጋገሪያ፣ የአዲስ ኪዳን መጀመሪያ ነቢይ ካን አንድ ሲሆን ሰባት ሀብት ያለው የመድኃኒ ዓለምን አምላኩን የሚያጠምቅ አንድም ያጠመቀ ይልቁንም ደግሞ ከሴቶች ከተወለዱ እንደ ዮሐንስ መጥምቅ የለም አልተነሳም፣ አይነሳም ተብሎ የተነገረለት። አይ ከብዙ መከራ በኋላ የሚገኙ ልጆች እንደዚህ ናቸው። ስለዚህ ለሐና የተመረጠች ናት ማለት ይሄን ነው። ለሄዋን ደግሞ አንዲት ናት የተባለው ደግሞ ለሄዋን ነው ማለት ነው በአጭር አገላለጽ። ይህን እንግዲህ ለማየት ምንድነው አንዲት ናት ማለት ምንድነው? ታሪኩን እንግዲህ እናቶቻችን አባቶቻችን አባቶቻችን እንዲህ ይላሉ፣ ነገርን ከስሩ ውኃን ከጥሩ ይላሉ። ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ወገብሮ እግዚአብሔር ለአሙነ አዳም፣ እግዚአብሔር አዳምን ከእህቱም መሬት ምድር ፈጠረው ይላል። ፈጠረው ይልቁንም አዳምን ሲፈጥረው ይላል ማርያም ምሰት ሀት ውስጥ ተከርሶ ለአዳም ከበባህሪ ጻዳ በአዳም ባህሪ ድንግል ማርያም ነበረች ይላል። እንደገና በተአምረ ማርያም ደግሞ ምን ይላል? ከቅድመ ዓለም በአምላክ ህሊና ድንግል ማርያም ትታሰብ ነበረ ይላል። አያችሁ ከአዳም ከመፈጠሩ በፊት በአምላክ ህሊና ድንግል ማርያም ነበረች። እንደገና ደግሞ አዳምን ከህቱም መሬት ሲፈጥረው በአዳም ባህሪ ድንግል ማርያም እንደ እንቁ ያበራች ነበረች ይላል። ከዚያ ቀጠለና የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም አለና ከህቱም ገቦብ ሔዋንን አመጣ። ሔዋንን ፈጠረና ለአዳም ሰጠው ይላል። አዳም ደግሞ በመንፈስ ቅዱስ ተቃይቶ ምን አለ? ዛቲያስ የተኮነን በሲታ ይቻጥንት የራሴ ናትና ሚስት ሆነኛለና የራሱ አደረጋት ይላል። ባጮም እንግዲህ አዳምና ይዋን በአንድ ላይ ሆነው ሰባት ዓመት ሲኖሩ ነቀፌታ የለባቸው፣ ኃጢአት የለባቸው፣ እግዚአብሔርን ማመስገን፣ ከመላእክት ጋር መዘመር፣ ሕጉን መጠበቅ፣ ትእዛዙን ማክበር አዳም ለሄዋን ሄዋን ለአዳም ያላቸው አመለካከት ደስ በሚል መልኩ ቆዩ ይላል አሁን እነዚህ ሰባት ዓመት ኃጢአት የሚባል በሰው ልጆች ባህርይ የለም የለም ነጻ ነው በሰባተኛው ዓመት ግን በሰይጣን አማካኝነት መጣና ሄዋንን ቅጠል ሲያበላት በቅጠሉ ደሟ ውስጥ ሰይጣን ተዋሃደ ሄዋን እንደገና ለአዳም ስታበላው የአዳምን ደም ሰይጣን ተዋሃደ ከዚህ በኋላ ምን መጣ? ውድቀት መጣ፣ ራቁትነት መጣ ማለት ነው። ራቁትነት በበለስብ ወደቁ ይላል። በዚህም ጊዜ እግዚአብሔር አዳምን ጠራው። ወፀጎ እግዚአብሔር ለአሁን አዳም ወይም አይቴ አይት አዳም ከአዳም የትና አለና እግዚአብሔር ጠራው። እግዚአብሔር በፍቅር ሁላችንን የሚጥራል። እነሆ እንደውም ይደላል። በኪደተ ብሲ ነው የሚለው። የጠፋው ሰው ነውና በሰው ዱካ አዳም እግዚአብሔር ወደሱ ሲመጣ በሰው ዱካ እየተራመደ ሲመጣ ይሰማው ነበር ይላል ትርጓሜ እንደውም ይሰማው ነበር ይላል። የጠፋው ሰው ስለሆነ ምክንያቱም እንስሳ ከጠፋ ሰው የሚጓዘው የእንስሳ ዱካ እያየ ነው። አዎ ሰው ከጠፋ ደግሞ የሰው ዱካ እያየ ነው የምትጓዘው። ስለዚህ አዳም ስለሆነ የጠፋው የአዳምን ዱካ ተከትሎ መድኃኔ ዓለም አዳምን ፈለገው ነው። እግዚአብሔር አምላክ የጠፉትን ይፈልግልን፣ የወደቁትን ይፈልግልን። ከዚህ በኋላ ጠራው ይላል። አዎ ያየኸኝ አልመሰለኝም እንጂ ራቁቴኑ ወድቄላለሁ። በለስር ረዳት እንድትሆነኝ የሰጠኸኝ በልታ አበላችኝ፣ ስታ አሳተችኝ፣ ራቁቷኑና ራቁቴን እንደሆነ አደረገችኝ አለ። ምክንያት ተፈጠረ። አዳም በሔዋን አመካኘ፣ ሔዋንም ደግሞ በሰይጣን አመካኘች። ምክንያቱ ግን አዳኝ አልሆነም። አምስት ሺ አምስት መቶ ዘመን ሲፈጸም ከሰማያት ወርጄ አድናችኋለሁኝ አለና ቃል ገባላቸው ነው። ይህን የቅዱስ ጴጥሮስ ደቀ መዝሙር ቀሌምንጦስ ተናግሮታል። ራሙ ስለ ጡሩን ፈቃ ለደ ተትወለድ ሞለተከ ውህድቅ ውስጥ ተመርር ከወት ቤት ዘወከ በመስቀል ሞት አምስት ሺህ አምስት መቶ ዘመን ሲፈጸም አምስት ቀን ተኩል ማለት ነው። አድናለው ብሎ ቃል ገባ። አሁን ይህን እንግዲህ ነቢያት ተናግረውታል። ነቢያት ትንቢት ተናገሩ፣ ሱባ የቆጠሩ። እንደው ለምሳሌ እዚህ ጋር ብንወስድ ብዙ ነቢያት የተናገሩት ነገር አለ። ነገሩ ምንድን ነው ብለን ስንመለከት፣ ምሳሌን ምሳሌ ለምሳሌ አሁን ኤልያስ መሰወርቅ ብሎ በመሰወርቅ ድንግል ማርያም መሰወርቅ ንጽናዋ ቅድስናዋን አደረገና፣ በመሰወርቅ ውስጥ ያለው ህብስት መድኃነ ዓለምን አደረገና መሰለ። ኤልሳዕ ደግሞ ልወቅት አለ። አዎ አዲስ ማሰሮ አለና ድንግል ማርያምን በማሰሮ ውስጥ የተገኘው ጨውን ኢየሱስ ክርስቶስን አደረገና፣ እሱም አስቀመጠ። እንደገና ደግሞ ኢሳይያስ ደግሞ ተወጽአ በትር እምሥርወ እሴይ ከእሴይ ዳዊት ከዳዊት ስር ደግሞ ሜታችን ተወጣለች አለና ዳዊትም ደግሞ ትንቢት ተናገረ። ህዝቅኤል ደግሞ የተዘጋ በር አየው። ቀይ ጎልማሳ ገባ ቀይ ጎልማሳ ወጣለና በር የተባለ የድንግል ማርያም ንጽና ድንግልና ሲሆን ቀይ ጎልማሳ የተባለ መድኃኔ ዓለም ነው። ገባ ማለት ተጸነሰ ነው። ወጣ ማለት ተወለደ ነው። ይህን ተናገረ ማለት ነው። ዳንኤል ደግሞ ወፃን መሳም ግባ አለና ግብ ማን የእመቤታችን ሰውነት አደረገን። አንበሳ ደግሞ መድኃኒተ ዓለምን አንበሳ ዘእምነገደ ይሁዳ ይለዋልና ይህንን አስቀድሞ ተናገረ፣ ዳንኤልም ይለናል። ዕንባቆም ደግሞ ዘእምደብረ ፋራን ብሎ ተራራ ብሏታል። እመቤታችን እውነትም ተራራ ነው፣ ሊባኖስ ተወጽ በራት ተብላለችና ማለት ነው። በሌላ መልኩ ኖኅ ደግሞ ቀስተደመና ሰይም ቀስተ ቃል ኪዳን የተገኘባት የማርያም መቀነት ተብላ የተቀመጠችው እቺ ቀስተደመናዋ ቆሪ ዘፍጥረት ላይ ምዕራፍ ዘጠኝ ላይ ባለው በዚያ የኖኅ ደግሞ የተብሏል። አብርሃም ደግሞ ገራይታ አብርሃም ተብላለች። ይህ ትንቢት ነው እንግዲህ፣ ምሳሌ ሆኖ ማለት ነው። ገራይታ አብርሃም ተብላ እመቤታችን ሰረገላተ አሚናዳብ የአሚናዳብ ሰረገላ ሰጳጦስን ተበአማን ዘጸአት ምዕራፍ 3 ቁጥር 6 ላይ ሐመልማል በነበልባል ለመልማል ሐመልማል ይሄ ለሙሴ የታየውና ሙሴ የተመለከተው ማለት ነው። እንደገና ዘኍልቍ 17 ላይ ደግሞ የአሮን በትር ሳይተክሏት ተተክላ ሐዋ ሳያጠቋት 12 በክሮሎሚ ይዛ እንደዚህ እያሉ ነቢያት ትንቢት ተናገሩ ማለት ነው። ተናገሩ የነቢያት ትንቢት ይፈጸም እግዚአብሔር ባይለጸጎችን እንግዲህ ከነአዳም አዳም ይሄ አበው ከነ አበው ሙሴ ከነ ሙሴ ደግሞ እነ ዳዊት ከነ ዳዊትን እነ ሰሎሞን ከዛ መጣና አበይተ ነቢያት፣ ደቂቀ ነቢያት አለና ማን መጣ? ተክታ በጥሪቃ የሚባሉ ባይለ ጸጎች ወጡ። እነዚህ ባይለ ጸጎች ልጅ አጣው ለብዙ ጊዜ ነው ኖር ነበር። በኋላ ግን እግዚአብሔር ጎበኛቸው፣ በስነት ሲጎበኛቸው ልጅ አገኙ። የመጀመሪያ ልጇን ሄርሜ ሄሜን አሏት ነው የሚለው ምንድን ሄሜን ዴርዴን ዴርዴን ቶናል እያለ ይቀጥላል ሄሜን አሏት እዚያ ዴርዴን ከዚያ ቶና ከዚያ ሲካር ከዚያ ሄርሜላ ከዚያ ሀና ማለት ነው የመጀመሪያዋ ሄሜን ሄሜን ማለት ረከብኩ ሰለቴ ሰለቴን አገኘው ማለት ነው ይላል አዎ ስድስት ልጆች ስድስተኛው ማናት በሄሜን የተጀመረው በሀና ስድስተኛ ሀናናት ማለት ነው ሀና ኢያቄምን አግብታ ስትኖር እንደዚሁ ምን ሆነ ማለት ነው፣ ልጅ አጣች። አሁን ቅድም ተነጋግረናል። ብዙ እናቶች ብዙ ጊዜ ልጅ ካጡ በኋላ እግዚአብሔር እንዴት እንደሚሰጥ እግዚአብሔር እንደሚመለከት አይተናል። የእግዚአብሔር ቸርነት፣ የሳራ ከልቅሶ በኋላ ያገኘችው ይስሐቅ ምን እንደሆነ፣ እንደገና ደግሞ ሐናም ሳሙኤል ካለቀሰች በኋላ ሳሙኤል እንዴት እንደሆነ አይተናል። ከዚያ ቀጥሎ ደግሞ ራሄል ዮሴፍ ምን እንደሆነ አይተናል። አብርሃምና የሳራ የኢስሐቅ ምን እንደሆነ አይተናል። የኤልሳቤጥ ቅዱስ ዮሐንስ እንዳመጣ አይተናል። እና ሐናውን የእመብርሃን እናት አለቀሰች ከኢያቄም ጋር ሐና አምስት ሺ አምስት መቶ ዘመን ሊፈጸም አስራ አምስት ዓመት ሲቀረው ነሐሴ ሰባት ቀን እመቤታችን ድንግል ማርያም ጸነሰባቸው ጸነሰች አሐቲ ይእቲ ለእማ ለሔዋን አንድ የሆነች ወኅሪት ይእቲ ለእንተ ወለደታ ለወለደቻት ደግሞ ለሐና የተመረጠች አለ። ይሄ ሰሎሞን ነው። በምኑ? በመኃልየ መኃልይ ማለት የመኃልየ መኃልይ የምስጋና ምስጋና የመዝሙራት መዝሙር ስለ ሦስት ነገር ተጽፏል ይላሉ መተርጉማን። ስለ ቤተ እስራኤልና፣ እንደገና ደግሞ ስለ ቤተ ክርስቲያንና ስለ ክርስቶስ፣ ስለ እመቤታችንና ስለ ክርስቶስ፣ ስለ ቤተ እስራኤልና ስለ እግዚአብሔር ስለ ቤተ ክርስቲያንና ስለ መድኃኒዓለም ስለ ቅድስት ድንግል ማርያምና ስለ ክርስቶስ ነው። ምን ማለት ነው? እስራኤልም ከ430 ዘመን በኋላ እንዴት አድርጎ እንዳዳናቸው ይቅር እንዳላቸው፣ ሸበቸርነቱ እንደጎበኛቸው እንደገና ደግሞ ቤተ ክርስቲያን እንዴት እንደመረጣትና ቤተ ክርስቲያን የክብር መገለጫ እንዳደረጋት ቤተ ክርስቲያን ደግሞ ሁልጊዜ ጊዜ የእሱን ስጋና ደም እና የእሱን ምስጋና ወደ እግዚአብሔር ማቅረቢያ

ትትናዋን አይቷልና ተመልክቷልና፣ እያለች እመቤታችን ራሷ በጸሎት አስራለች ማለት ነው። እና የምስጋና ምስጋና ይልቁንም ደግሞ ለቤተ እስራኤልና ለቤተ ክርስቲያን ለድንግል ማርያም የተደረገውን ነገር የሚታሰብበት መሐሌ ላይ ምን ይላል? መሐሌ መሐሌ ምዕራፍ አራት ስንመለከት የመጀመሪያው ላይ ምን ይላል? ፀሐይ፣ ሊባኖስ ስለ ሕይወት ከሊባኖስ መልካሙ ሙሽራ ነይ፣ አልብኪ ነውር ወይም እንትኒ በላይ ሌኪ ነውር የለብሽም ነውር የለብሽም ድንግልናሽ በንጽሕናሽ በደምግባትሽ በውበትሽ በመልክሽ ነውር የለብሽም ነዪ አለ። ይቀጥልና እንደውም ስምንት ላይ ደግሞ ምን ይላል ደግሞ ርግቤ፣ መደምደም አንቺ ርግብ ርግቤ ነሽ እያለ ስለ ርግብነቷ ይናገራል ማለት ነው። በአጭሩ ግን ለብዙ ዘመን ካለቀሱና ከጸለዩ በኋላ ነሐሴ ሰባት ቀን እመቤታችን ቅድስት ድንግል ማርያም በሐና ማህፀን ተጸንሳለች። ይህን እንደውም መተርጉማን ምን ይላሉ፣ ሐምሌ 30 ቀን ወደ ቤተ ክርስቲያን ሄደው ጸልዩ ሲመለሱ መንገድ ላይ አርጋው ከገላገቶቻቸው ጋር ሲጫወቱ ሲያዩ፣ ሐና ሁሉም ከልጁ ጋር ይጫወታል፣ ምነው እኔን እንደው ቁም እንድቀር አደረግ ከአምላኬ ሆይ ብላ አለቀሰችላል። ሌሊት በህልማቸው ሐና ለኢያቄም ኢያቄም ለሐና። ህልም አለሙ ህልሙ መልካም ነበርና ይሄ ሐምሌ 30 ነው። ከነሐሴ አንድ ጀምሮ እስከ ነሐሴ ሰባት እሷ የገቡ ነሐሴ ሰባት ቀን እመቤታችን በሐና ማህፀን ተቀርጻለች ማለት ነው። አስቀድሞ ሰሎሞን እንደተናገረው የመወለጃ ሰዓቷ ሲደርስ እንደውም ምን ይላል እንሳ አለው ወፀኒሳ ኪያኪረጥነ ለለገሰ ስዋባቲ ትፌውስ ሉያ ላይ ላላባጽ ድንግል በመሐና በማህፀኗ ድንግል ማርያምን ይዛ ፀንሳ በነበረችበት ሰዓት ውራን አይናቸው ይበራ ነበረ። ከሙታን ላይ ስትኬዳ ስትነካቸው ሙቱ ይነሳ ነበረ። ህሙማኑ ይፈወሱ ነበር እና አይሁድ ለመቀኝነት ስለማያርፉ ተነሱና፣ እንዴ እነ ዳዊት እነ ሰሎሞን አርባ ዘመን ገዙን። ደግሞ ባህና ማይፀን ያለችው ወይም ያለው ምን አይነት ነው? እንግደላት ብለው ሲነሱ ቅዱስ ገብርኤል ለኢያቄም ሀናን ሊገሏት ይፈልጋሉና፣ ይዘግሽሻለው ትንቢቱ ይፈጸም ዘንድ ነው ምክንያቱም ጻይም ሊባኖስ ብሎ አስቀድሞ ሶሎሞን ተናግሯል። ከሊባኖስ እም ሊባኖስ ተወጽ መራትም ግበባ ናብስትም ታይ ካዘ ነገስት እያሉ ቅዱስ ያሬድም ተናግሮታል። በኋላ እና በሊባኖስ እንደምትወለድ ሶሎሞን አስቀድሞ ተናግሮ ስለነበረ ምክንያቱ አይሁድ ይሆኑ እንጂ፣ ነገር ግን ትንቢቱ ይፈጸም ዘንድ ኢያቄም ሐናን ያዘና ወደ ሊባኖስ ሄደ። ሊባኖስ እንደደረሰሽ ግንቦት አንድ ቀን እመቤታችን ተወለደች ሊቃውንት ምን ይላሉ እመቤታችን ስትወለድ ክርስትና ተወለደ ለዚህ ነው ልደትሽ ልደታችን ነው የምንላት እመቤታችን አሁን ስለ ቤዛ ሰዎች ይከራከላሉ ትልቁ የእመቤታችን ው የተሰጣት ጸጋ ከቤዛ በላይ እናትነት እናት እናት እንድትሆን ደግሞ የተወለደችው መች ግንቦት አንድ ቀን ነው። ግንቦት አንድ ቀን እሷ ስትወለድ 15 ዓመት ገና የብሉይ ኪዳን እዳ ይቀር ነበረ። ወኮነት ፈዳ የተዳሃል። ለእናቷ አንዲት ናት፣ ለሔዋን አንዲት ናት የተባለችው እመቤታችን ተጸንሳ ተወልዳ። አዎ እዳው እስከሚከፈል ድረስ የሔዋንን እዳ የሚከፍል ሔዋንን ነጻ የሚያወጣ ሴት አልተገኘም፣ የምታወጣ ሴት አልተገኘችም። ነፃ አዳምን ነፃ የሚያወጣ አልተገኘም። አይተነዋል እኮ አይደለ? ሉቃስ ወንጌል ምዕራፍ አስር ላይ አንድ ሰው ነበረ፣ ከኢየሩሳሌም ወደ ኢያሪኮ ወረደ። መንገድ ላይ ጉልበተኞች ደበደቡት፣ አቆሰሉት፣ ጣሉት። ካህኑ አለፈው፣ መልከ ጼዴቅ ነው። ሊዋዊም አለፈው፣ አሮንን ነው። ነገር ግን ሳምራዊው አዘነለትና ቁስሉን አጥቦ ዘይት ቀብቶ በእንግዶች ማደር ያስቀመጠው ይላል። እንግዲህ መልከጼዴቅም ጸለየ ለአብርሃም የክርስቶስን መወለድ አሳየው እንጂ አዳምን አላነሳውም። አሮንን ለሙሴ አፍ ሆነ በክነቱ አገለገለ። ነገር ግን አዳምን ሊያነሳው አልቻልም። ኢየሱስ ክርስቶስ ግን መጣና ምን አደረገ ማለት ነው። እመቤታችን የሔዋን ዕዳ ከፋይ ሆና እመቤታችን አምላክን ወልዳ አምላክ ምን አደረገ? በመስቀል ተሰቅሎ ዓለሙን አዳነ። ስለዚህ እመቤታችንን ስትወለድ 15 ዓመት ብሎ ኪዳን ይቀር ነበር በአስራ አምስት ዓመቷ መድኃኔ ዓለምን ጸነሰች። በአስራ ስድስት ዓመቷ መድኃኔ ዓለምን ወለደች በቤተልሔም ጨለማው ተወገደ፣ ብርሃን ተተካ። አመተ ፍዳ አመተ ኩነኔ የተወገደና አመተ ምሕረት አመተ ስጋ የተቆጠረ ካላንደራችን ቤተልሔም ላይ ተተከለ ማለት ነው። ከዚህ በኋላ እሱን ወልዳለችና ስለዚህ እመቤታችን አሐቲ ይእቲ ለእማ ለሔዋን አንዲት ናት። ወሪቲት የለን ተወለደታ ለወለደቻት ደግሞ ለሐና ደግሞ የተመረጠች ናት። ከመከራ ከልቅሶ፣ በኋላ ከስዕለት በኋላ የተገኘች ናት። ስለዚህ በሊባኖስ አዎ በስደት ግንቦት አንድ ቀን እመቤታችን ተወለደች። የተወለደችው በዛፍ ስር ነው። አው ስትወለድ ዙሪያውን ያሉ መላእክት ከሰማይ መጥተዋል። ሰዎች ዙሪያውን ያሉ መጡና ንፍሮውን እየቀቀሉ ዳቦን እየጋገሩ እዚያ ጋር አዎ ክርስቶስ በቤተልሔም ሲወለድ መላእክት ከሰማይ፣ እረኞች ከጫካ፣ አራዊትም ከያሉበት መጣው ክብር እንደሰጡ ለልጇና ለሷ ለመድኃኒተ ዓለምና ለእመቤታችን ክብር እንደሰጡ ለሷም ቀድሞ አው በመታየትም ባለመታየትም በመገለጥም ባለመገለጥም እመቤታችን ስትወለድ ከሐና አው ተፈጽሟል። ሰዎች አክብረዋል። ሰዎች ተንከባክበዋል። ሰዎች በእውነት ራእይ ታይቷቸው ታይቷት መንፈስ ቅዱስ ቀስቅሷቸው ማለት ይቻላል ክብር ሰጠዋል። ለዚህ ነው ዛሬ እንግዲህ ምናልባት ትንሽ ቆሎ ይዞ ወደ አሻሮ ጠጋ የሚባል ነገር አለ በልደቱ ስም የተለያዩ ነገሮች ሰዎች እያደረጉ በማወቅም ባለማወቅም ጥፋት ቢያጠፉም ግን ዳቦ ጋግሮ ንፍሮ ቀቅሎ የእመቤታችን ልደት ማክበር ኃጢአት አይደለም ማሰብ ኃጢአት አይደለም ነገር ግን ቅድም እንዳልኩት በእሷ አሳቦ ጣዖት ማምለክና ለጣዖት መገዛት ለዛፍና ለጫካ ለተራራ አምልኮት መፈጸም ግን ያስቀጣል ወንጀልም ነውና በእውነት አውቀን አሐቲ ይእቲ ለእማ ለእናቷ አንዲት ናት። ወኅሪት ይእቲ ለእንተ ወለደታ ለወለደቻትም ደግሞ የተመረጠች ናት። ስለዚህም ነገስታት ወቁባት ነገስታቱም፣ ሰራተኞችም፣ ሴቶችም፣ ወጣቱም፣ አረጋውያኑም፣ ሕፃናቱም አመሰገኗት። እናትነቷን እንድናመሰግን ልጇንም እንድናመሰግን አመላጅነቷን እንድናምን ወላዲተ አምላክ እንድንል ልጇን ወልድ እሷን ወላዲት አምላክ ልጇን ብርሃን አንቲሙ ለብርሃን እሷን ደግሞ የብርሃን እናቱ ብለን አምነንና መስክረን የእግዚአብሔር እሷን በአማላጅነቷ ልጆቼ፣ ወዳጆቼ ብላ ወደ ልጇን ልታማልደን እግዚአብሔር አምላክም የእናቴ ወዳጆች ብሎ ልጆቼ ብሎ ሁላችንም ስንኖር በጸጋ በክብር እንድንኖር መጨረሻችን ደግሞ እንዲያሳምርልን የመልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ ሸር አድርጉ። ለእመቤታችን ለቅድስት ድንግል ማርያም የልደት በዓል ግንቦት አንድ ቀማ ዜማ እንኳን አደረሰ እና አደረሳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።